ቴሌግራም ብቻ ስለተጠቀማችሁ የሚከፍላችሁ አፕሊኬሽን እያለ እነዚህ አፕሊኬሽኖች ላይ ምን ትሰራላችሁ? ይህንንም ክፍያ ለማግኘት መጠቀም ያለባችሁ ኮንሶ ቴሌግራም አፕሊኬሽንን ነው። ይህ አፕሊኬሽን ተጠቅማችሁ ቻት በምታደርጉበት ሰዓት እና ደግሞ የተለያዩ ታስኮችን በምትሰሩበት ሰዓት የሚቆጥርላችሁ የራሱ የሆነ ፖይንት አለው። ያ ፖይንትም ከጊዜያት በኋላ ሊስት ተደርጎ የራሱ ዋጋ የሚወጣለት ይሆናል። ከዚህ በተጨማሪ የኮንሶ ቴሌግራም አፕሊኬሽን ላይ አዲስ አብዴት አለ። ይህም እንግዲህ ምንድን ነው? ከዚህ በፊት አስር ሰው ነበር መጋበዝ የምችሉን። ነገር ግን ከዚህ በኋላ የቻላችሁትን ሰው ያህል ኢንቫይት በማድረግ በትንሹ ከ ሀምሳ ዶላር በላይ መስራት ትችላላችሁ። ይህንን ለማድረግ እዚሁ ስክሪኑ ላይ የምትመለከቱትን ኮድ አስገብታችሁ የኮንሶ አፕሊኬሽንን ሬጅስተር ማድረግ አለባችሁ። ዊዝድሮ ለማድረግ ደግሞ ቀጥታ ከቶን ኪፐራችሁ ጋር ኮኔክት አድርጋችሁ ዊዝድሮ አድርጋችሁ ገንዘባችሁን ማውጣት ትችላላችሁ። ቤት እንደዚህ አይነት ነገር የሚመቻችሁ ከሆነ አካውንቱን ፎሎ እና ላይክ ማድረግ እንዳይረሳ